እንደዚህ ባለቤቴ ላይ አንድ እንድሽ እንድሽ እንድሽ ቆሰ ትንሽ ትንሽ እንድሽ እንድሽ ቢምቢ የበላችሁ ቁስል እንዳለ ካሁን በኋላ ድሮ የጋራ ነው ብዬ አክብሬሽ ዝም ብያለሁ። ካሁን በኋላ የጋራ አይደለም። ባሌ ሰይድ የኔ ብቻ ነው። የኔና የኔ ብቻ በቃ። እሚ ብለሽ አልፈልግም ብለሽ ሄደሻል። ታገባለ ምንም ነገር ካንቺ ጋር ካሁን በኋላ ወሬ የለኝም። ባለቤቴ ግን እንደዚህ ጨ እንዲህ የጨረተ ነገር አይደለም። አልኩሽ እኮ ቢምቢ እዛ ጎንደር ሄዶ ቢምቢ በልቶት ቢመለስ፣ አለቀሽም አለቀሽም። በሰይዲ ከመጣሽብኝ እኔና አንቺ እንግዲህ የምንሰማው ሰይዲ፣ ግሌ ነው አያገባሽም። እያለቻት ነው ሱመያን ከኋላ መታ ማለት ነው። አሰላሙ አለይኩም ወራህመቱላሁ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በእያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። በመጀመሪያ ደረጃ ወደ አዩ ከመግባቴ በፊት ማለት ፈልገው ነገር፣ ሱመያ ፈትዋ ነክ ጥያቄ ጠይቃለች ቪዲዮዋ ላይ፣ ዛሬ በለቀቀችው ቪዲዮ ላይ። እና የሱመያዬ የኒውድ የፈትዋ ምላሽ ከኮሜንት አጠብቂ። ምክንያቱም ኮሜንት በደንብ ነው የማነበው፣ እና መልሱ መልሱልኝ። ያኔ እኔ ሁለተኛ ሚስት ሆኜ መኖር ካልፈለግኩ እንድኖር እገደዳለሁ ወይ? ግዴታ ነው ወይ በስልምና እና ስለእምነቱ ጠለቅ ብላችሁ የምታውቁ እጻፉ ጻፉልኝ ብላለች። ምናልባት ኡስታዞች ገብተው መልስ ላይ ሰጡ ይችላሉ እዛ ኮሜንት ላይ ማለት ነው። ግን እና የኛን የኛን ኮሜንት አይተሽ መልስ ነው ብለሽ እንዳትወስጂ ማለት እኔም የሰማሁት አለ ማቀው እኔም ከሰማሁት፣ ግን እኔ እንደዚህ ነው አልልም። ጥሩ የእስልምና መምህራኖች አሉ ስልክ አፈላልገሽ ኡስታዞች ጋር ደውለሽ ያለውን በደንብ ውስጥሽ ላይ ያለውን ለምንድነው መለየት የፈለግሽው? ሁለተኛ ሚስት በቃ የሆነ የምትጠይቂው ነገር ይኖራል ብዬ አስባለሁና ስልክ ደውለሽ በደንብ ጠይቂና እንደውም ሪከርድ አድርገሽ ለኛም መልስ ይዘሽልና፣ ይሳፋ ያለ መልስ ሱመያ። እዚህ ጋር መልስ አትጠብቂ ለማለት ያክል ነው። የፈትዋ አባቶችን ጠይቂ። ይሄን ነው ማለት ምንፈልገው እንደገና እንግዲህ ሲቀጥል አዩ መግቢያ ላይ እንዳስዳመጥኳችሁ ብዙ ነው ሙሉ ቪዲዮ ወደ 13 ደቂቃ የሚሆን ቪዲዮ ሱመያ አያገባሽም ሱመያ ላይ ስድብና ዛቻ ነው እንዳለ ማለት ነው ይሄን ቪዲዮ ያየሁት እኔ ሱመያን ቪዲዮ ካየሁት በኋላ ነው ይሄ ቪዲዮ የተለቀቀው ሱመያ ዛሬ ቪዲዮ ከመልቀቋ በፊት ነው የተለቀቀው ማለት ነው እና ይሄን ቪዲዮ ያየሁት ደግሞ እኔ ሱመያ ቪዲዮ ከመልቀቋ በኋላ ነበር ይህን ቪዲዮ ያገኘሁት እና ያየሁት። እና ምንድነው፣ በቃ ሱመያ ላይ ነው ምትዝተው በቃ ገልሻለሁ፣ በቅርቡ ወይኔ ወይ አንቺ ማች ነን በቃ፣ በጣም እየዛተች ነው የምታወራው። ሲቀጥል ደግሞ ሰይድ፣ ባሌ የግሌ ነው፣ አንቺ አያገባሽም እያለች ነው። በቃ ባሌ የግሌ ነው። እኔ በጣም እኮ ነው የምትገርመው ጋይስ። ከኋላ መጥታ ይህንን ያክል እንደዚህ ያሽቃበጠች እንደዚህ ለእኔ ለኔ ያለች አብሬ እኖራለሁ፣ ሁለተኛ ሚስት ሆኜ እኖራለሁ የሚባለው ነገር ይከብዳል። ሱመያም ላይ መፍረድ አይቻልም። እኔ ሱመያ ላይ አልፈርድም። ባዩ ጉዳይ ግን ሳይድ ሲንከራተት እዛ ገጠር ውስጥ ገብቶ በቃ ከልቡ ነው የሚፈልጋቸው ሱመያን ይወዳታል የሚል እይታ ስላለኝ አግኘው የምለው ሱመያን እንደዚች ልጅ ግን እንደዚች ልጅ እና እንደ ጓደኞቹ እንደ ጓደኞቿ ና እንደሷ ጭራሽ ሰው አያቀራርቡም። እውነት ለመናገር ማለት ነው፣ ሰው እንዴት ከኋላ መጥቶ የእኔ ብቻ ነው ይላል። ሰው እንዴት እንዴት? ሱመያ እኮ የእሷን ያክል አልተቀጣጠለችም ጋይስ። ሱመያ እኮ የአዩን ያክል በቃ አልተቀጣጠለችም እኮ ለምን ደረብክብኝ ብላ እኮ እንደዚህ። በንግግር ንግግሯ እራሱ ስርዓት አለው ለዛ አለው የሱመያ ንግግር። እውነቱን ከተነጋገር ከጅምሩ ጀምሮ እስካሁን ድረስ እየተከታተልናቸው ነው፣ መጨረሻውን ለማየት ማለት ነው። አንድ ቀን መጥፎ ነገር ተናግራ አታውቅም። ግን እንደዚህ ከቦታ ቦታ የምታሽከረክረው በቃ ዛሬ ካለችው ምንድነው ያለችው? እኔ ብድሬና የመለስኩት በቃ አፍ ይዞብኛል ይህን ነው ያለችው። ጋይስ እና ሱመያ ምናልባት በቃ እሷ ያው እንግዲህ ሳይድ እየዞረ እየዞረ አገር ካገር እየዞረ ፍለጋውን በቃ ሁሉንም ነገር እያሳየን ስለሆነ ሊሆን ይችላል። ምናልባት ተጎዳ የሚለው ነገር የተሰማን እሷ ደግሞ ሁሉን ነገሯን ወደ ሚዲያ ስላላወጣች ይሆናል። በቃ እኔ የውስጥ እኔ እንጨስ አርጎኛል፣ በቃ አንጨርጭሮኛል። ከአዩ ጋር ሆኑ በአፍ ይዞብኛል ነው እያለች ያለችው ና ለዛ ነው ከምንም እራሱ አልቆጠረችው። ማለቴ በቃ ምንም አላጠፋው ምንም ያደረግኩን ነገር የለምና ያለችው። እና ሱመያ ያው ውስጥ ላይ ቁስለቷ እሷ ታውቃለች። አልሙሄም እኔ አዩ በዚህ ልክ በዚህ ልክ በሱመያ ላይ እንዴት ትዝቻለች ነው ማለት ፈልገው። የምር እሺ፣ ሱመያን ተውት። እኔ ሰይድ በጣም ነው ያሳዘነኝ፣ ሰይድ በጣም ነው ያሳዘነኝ። ምን አይነት ሴት ላይ ነው የወደቀው? ምን እንደምትል ቪዲዮን እናስዳምጣችሁ። እራስ ወዳድ ናት፣ እራሷ ነገር እንዳይጎልባት የምትፈልግ ሴት ናት ስንል በምክንያት ነው። እስኪ የሆነ ቪዲዮ ላስዳምጣችሁ እና ተመልሰን እንገናኛለን እንጂ እኮ ቤት ገዝቶልሽ ነው ሄደው። አዲስ አበባም ቤት አለሽ፣ የፈለግሽበት እኮ ቤት አለሽ። እኔ እኮ ቤት ኪራይ ነው ትቶኝ ሄደው። ማን እንዲከፍል ነው? አንቺ እዛ ሆነሽ እንደፈለግሽ የምትኖሪ ቤት እዚህ ስላለሽ ነው። ፈለሽ እዛ እዚህ መተሽ ትኖሪያለሽ። እሱ እዛ አንድ ነገር ቢሆን ማን አባቴ ነው ቤት ኪራይ የሚከፍልልኝ? ማነው ቤት የሚከፍልልኝ? የቤት ኪራይ፣ የቤት ኪራይ ውስጥ እኮ ነው ያለሁት። ሲቀጥል ልጅ አልወለድኩም እኮ ልጆች እንኳን የሉኝም እኮ። ይሄንን አታገናዝም፣ አታስቢም። ሴት አይደለሽም። ሴት እኮ ብልህ ነች ይባላል። አንቺ አሁን ብልህ ነሽ እውነት? አሁን አንቺ ብልጥ ነሽ፣ እንደውም ማወቅሽ ነው ከሀገር ወደ ሀገር መዞር ማወቅሽ ነው። ያምሻል እንደሆነ ጭንቅላትሽ በትክክል ያስባል። እኔ እኮ ምናምን የቤት ኪራይ ግን ስንት ነው ታውቂያለሽ? ስንት እንደምከፍት ታውቂያለሽ? በወር ሰላሳ አምስት ሺህ እኮ ነው ከመብራትና ከውሃ ውጭ ማለት ነው። አንቺ ታውቂያለሽ እንዴ እንዴ፣ አንቺ ትገባሻል አንጅማ ቤት አለሽ ምን ቦታሽ አንጀ ቤት እነው ድብ የተሰቦቼ ቀን ጨባርጊ ካሰማሁት ይሄን ዛ ጎንደር ሄዶ የሆነ ነገር ቢሆን ቢክራይ ማን ከፍልልኛል? ጋይስ አሁን የሚባል ነገር ነው። ደግሞ ሴት ልጅ እኮ ብልህናት። አንቺ ግን ለምን እንደዚህ ብላ ስመያን ተቆሳለች። ብልህነት ላንቺ ይሄ ነው። አንቺ ብልህነሽ አሁን። አዩ አንቺ ብልህነሽ አሁን። ሳይድ ዛ ጎንደር ሄዶ የሆነ ነገር ቢሆን እኔ ቢክራይ ማን ከፍልልኛል? ቤኪራይ ማን ይከፍልልኛል? ወላሂ እንደዚህ ነው የምትለው። ሲቀጥል ደግሞ ምናለች፣ ሌላ ሰው በሚሊዮኖች ብር አስቀምጦ ይሄዳል ባንክ ላይ፣ በሚሊዮኖች አስቀምጦ ይሄዳል። እሱ ኮለኒ ያስቀምጠልኝ በመቶ 100 ሺዎች የሚቆጠር ብር ነው አካውንቷ ላይ ያለው ብር ማለት ነው። በመቶ ሺ እኮ ነው። ምን ላርግበት ነው? ቤኪራይ ከፍልልኝ ነው የምኖረው ይሄንን፣ ወይስ ልብሴን ገዝቼ የምፈልገው ነገር ገዝቼ ነው በዚህ ብር ምኖረው አያችሁ፣ በጣም ምትገርም ሴትና ሲጀመር ማለት ነው። ለዚህ ነው ሰይድ አሳዘነኝ፣ ፈጣሪ ጽናቱን ይስጠውመለው ማለት ነው። ሰው ለገንዘብ የቀረብሽው ያክል ለገንዘብ እንደቀረብሹ እየተናገርሽ ነው። አዩ አንቺ ያልሽ ነው፣ እኔ አይደለም የሚያልኩት እ ባንክ ያስቀመጠው ባንክ ሰው በሚሊየን ብር አስቀምጦ ይሄዳል። እሱ ግን ምን አለች? በመቶ ሺ የሚቆጠር ብር አስቀምጦ ሊነ ይሄደው ምን ላረገው ነው? የሆነ ነገር ቢሆን 35000 የቤት ኪራይ ማሊ ከፍልልኝ ነው። አያችሁ ታዲያ ከዚች ጋር ሰው እንዴት ይኖራል? እኔ እኮ ምን ምን የቀን ጎደሎ ነው እኔ ብቻ አላቅም። በዚህ ዙሪያ ራሱ ሰይድ እራሱ ያውቃል። እንግዲህ ዛሬ ሱመያ በቃ ፍቺ ለመጠየቅ እፈልጋለሁ። የምጠይቅበት መንገድ እኔ ካልፈለኩ መኖር ገደዳል ሆይ የሚል ነው። ለዚህ መልስ ፈልጋለሁ። ፍቺ ለመጠየቅ ብላለች እና ውሳኔው የሰይድ ነው የሚሆነው። እውነት ለመናገር ሰይድ በጣም አሳዝኖኛል። የምር በጣም አሳዝኖኛል። እሱ ከሀገር ሀገር መዞሩ በቃ ቢገናኙ ትልቁ ምኞቴ ነው። ነገር ግን አዩ ከነ ጓደኞቿ ጓደኞቿ ሲያቆሙ እሷ ትመጣለች። እንደዚህ እየቆሰቆሱ ነገር እያፋፋሙ እንዴት ነው የሚቀራረቡት? ሁሉን ሁሉን ነገር በቃ እየቆሰቆሱ እኔ እኮ ላዩ ማለት የምንፈልገው ነገር ሱመያ እኮ በአረብ ሀገር ላይ ሆና የመን አገር ሄዳ እ ሰርታኩ ያገኘችው ነው። ቤት እንኳ ቢኖራት ማለት ነው። አንቺ እኮ ተለጥፈሽ ተለጥፈሽ ለገንዘቡ ለገንዘቡ የቀረብሽ ያክል እየመሰለብሽ ነው። አንቺ አሁን ከንግግርሽ ማለት ነው አዩት መጀመሪያ ብልህነትን ለራስሽ ሽወቂና ሌላን ሰው ሴት ልጅ ብልህናት ግን ሱመያ ምን ሆነሽ ነው እንደዚህ ብለሽ ልትናገሪ እምትችው መጀመሪያ ራስሽ ብልህነሽ ራስሽን ጠይቂ እና ጋይስ ሳይድ ጽናቱን ይስጠው እኔ ሌላ ምንም ማለት አልፈልግ የምር ጽናቱን ይስጠው ነው ማለት እንጂ አልহামዱሊላ የማትል ሚስት ለምን አምሳሽ አይሆንም ጋይስ አልሐምዱሊላ ማትል ሴት በመቶ ሺ ብር በመቶ ሺ የሚቆጠር ብር ባንኳ ላይ አስቀምጦ ላት በሚሊዮን ካልሆነ ብላ የምታማርር ሴት። የሆነ በእስልምና የሆነ ታሪክ ነበር፣ ብቻ ስለ ረሳሁት እንዲህ እንዲህ ነው ብዬ አልጀምረውም። አልሐምዱ ሊላ ማትል ሴት በተሰጣት ባገኘችው ነገር ፈጣሪውን ማታ መሰግን ሴት በዚህ ዙሪያ የሆነ ታሪክ ሰምቼ ነበር። ያ ነው ትዝ ያለኝ። በመቶ ሺህ የሚቆጠር ብር ይዛ አይበቃኝም በሚሊዮን ብር ሳያስቀምጥ የሆነ ነገር ቢሆን ቤት ኪራዩን ማን ይከፍላል? በቃ እላህ ያጠንክረህ ነው እምለው፣ ሰይድ ሌላ ምንም ነገር አልልም። ምንም ማለትም አይቻልም። ከባድ ነው። እኔ ሱመያ በቃ ሰይድ ጋር ታረቁ ታረቂ፣ ምን እምለው በቃ ለልጆቻቸው በቃ ያሳለፉት ላይፍ ሳይ ስለሚነደኝ መበታተናቸው ስለሚነደኝ፣ እንደገና ደግሞ እሱ የሚስቱን የጓደኞቹን መስፈራሪቹ ሳይሰማ ሄዶ ጎንደር ገብቶ ሲፈልግ በቃ ከልቡ ነው የሚፈልጋቸው፣ ከልቡ ነው እና በቃ ብታገኘው ብዬ ስለማስብ ደስታቸውን ስለመመኝ ነው እና እናንተ ታረቂ ታረቂ ብላችሁ ብታረቅ የምኖረው እኔ ነኝ፣ ኑሮዬን የምኖረው እኔ ነኝ፣ ካልተመቸኝስ እያለች ነበር ሱመያ ና የሁሉ ሰው ታረቁ የሚለው ተገናኙ የሚለው ለእናንተ መልካም ነገር በማሰብ ነው ብዬ አስባለሁ። ከራሴ ጀምሮ ማለት ነው። ለእናንተ መልካም ነገርም በመመኘት ለልጆቻችሁ ደስታ በማሰብ ነው ታረቁ የሚባለው፣ ታረቁ የሚሉት ብዬ የምንለው ብዬ ነው ማስበው እኔ እንደዛ ነው። በቃ ደስታቸው ያ የበፊት ህይወታቸው ይመለሳል ብዬ ስለማስብ በቀ ቢታረቁ ትልቁ ምኞቴ ነው። ለዛ ነው ጋይስ። ነገር ግን አዩ በጣም ከባድ ናቸው። በቀ ዛሬ ጭፍልቅ አርጋ የግሌ ነው ብላ መጣች። ሲቀጥል ደግሞ ስለ ብሩ ጉዳይ ወይኔ ኔ ሳይድ እና ውድ ቤተሰቦቼ፣ ይሄን ነው ማለት የፈለኩት። የአዩን ቪዲዮ ሳይው ተመልሽ የመጣው ድጋሜና እጅግ በጣም ይገርማል። እንግዲህ ሰይድም አላህ በሰላም ይመልስህ ወደ ወደ ቦታህ በሰላም ይመልስህ። ምንም ደግሞ እንደማይሆን እርግጠኛ ነኝ። ኸይር ነገር ያሰማን። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ፣ እወዳችኋለሁ። መልካም ቆይታ እያልኩ በዚሁ ይጨርሳለሁ። ቻው